የአፍሪካ ታላቁ ግድብ ተሰርቶ ቢጠናቀቅም የተፋሰሱ አገራት ቁጣና ወቀሳ ግን አሁንም እየቀጠለ ይገኛል። ለበርካታ ዓመታት ሲገነባ የነበረውና በስተመጨረሻም ፍጻሜውን ያገኘው ግድብ አሁን ደግሞ ሌላ ክስ እየቀረበበት መሆኑ አሳሳቢ ሆኗል። ሰሞኑን ከወደ አውሮፓ ስለ ግድቡ የተሰማው ነገር እጅግ በጣም አስገራሚ ነበር። አንዱን ወገን በመደገፍ ሌላኛውን በመቃወም የአውሮፓ ህብረት ባወጣው መግለጫ ላይ ኢትዮጵያ ጠንካራ መልስ ሰጥታለች። ህብረቱ በተሳሳተ እይታ በኢትዮጵያ ላይ ጠባጫሪና አድሏዊ መግለጫ ማውጣቱ እጅግ አሳዛኝ ነው ተብሏል። የአውሮፓ ህብረት ባወጣው መግለጫ ግብፅ ካለባት የውሃ እጥረት የተነሳ በአባይ ወንዝ ላይ በከፍተኛ መጠን ጥገኛ መሆኗን እገነዘባለሁ በማለት አስታውቋል። የግብፅን የውሃ ደህንነትና ዓለም አቀፍ ህግ ማክበርን በተመለከተ ለካይሮ ያለውን ድጋፍ የገለጸው የአውሮፓ ኅብረት ይህ አቋሙ ኢትዮጵያን በእጅጉ አስቆጥቷል። የአውሮፓ ህብረት መቀመጫ በሆነችው በብራሰልስ የሚገኘው የኢትዮጵያ ኤምባሲ የአውሮፓ ህብረት ከግብፅ ጋር በመሆን ካይሮ በአባይ ወንዝ ላይ የምታነሳውን የቅኝ ግዛትና የብቸኛ ተቆጣጣሪነት መብትን የሚያስተጋባ መግለጫ አውጥቷል በማለት ከፍተኛ ወቀሳ አቅርቧል። የአውሮፓ ህብረትና ግብፅ ያወጡት የጋራ መግለጫ በኢትዮጵያ ላይ የተሳሳተ አድሎ የሞላበትና ጸበኛ አቋም ያሳየ እንደሆነ በመግለጽም ተቃውሞውን አሰምቷል። በተለይም ከታላቁ የኢትዮጵያ ህዳሴ ግድብ ምርቃት ወዲህ ተጠናክሮ የቀጠለው የኢትዮጵያና የግብፅ የቃላት ምልልስን የበለጠ ውጥረት ውስጥ የሚያስገባው ይህ መግለጫ በነዳጅ ላይ እሳት እንደመለኮስ ነው ተብሏል። የአውሮፓ ህብረት ዋና ከተማ ተደርጋ በምትቆጠረው የቤልጂየማ ብራስልስ የሚገኘው የኢትዮጵያ ኤምባሲ ባሳየው አቋም ህብረቱ ላወጣው መግለጫ ጠንከር ያለ ምላሽ ሰጥቷል።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 እንደሚተባበሩ ያሰፈሩ ሲሆን ከዚህ ቀደም የውሃ አጋሪነትን በተመለከተ ስምምነት ላይ መድረሳቸውን አስታውቋል። የአውሮፓ ህብረት በበኩሉ ግብፅ ካለባት የውሃ እጥረት የተነሳ በናይል ወንዝ ላይ በከፍተኛ መጠን ጥገኛ መሆኗን እገነዘባለሁ በማለት በመግለጫው አስፍሯል። የግብፅን የውሃ ደህንነትና ዓለም አቀፍ ሕግ ማክበርን በተመለከተ ለካይሮ ያለውን ድጋፍ የገለጸው የአውሮፓ ኅብረት ጉዳዩ ስለ ታላቁ የኢትዮጵያ ግድብ እንደሆነ ታውቋል። የአውሮፓ ኅብረት በመግለጫው በአስቀድሞ ማሳወቅ በትብብርና ጉዳት አለማድረስ መርሆች ላይ የተመረኮዘ የተፋሰሱ አገራት ድንበር ተሻጋሪ ትብብርን አጥብቆ ያበረታታል ስል አቋሙን አሳውቋል። ለዚህ አቋም ምላሽ የሰጠው የኢትዮጵያ ኤምባሲ መግለጫው ችግር ያለበትና እጅግ አሳዛኝ ስል ገልጾታል። የጋራ መግለጫው ግብጽ በናይል ወንዝ ላይ አለኝ የምትለውን የቅኝ ግዛትና የብቸኛ ተቆጣጣሪነት መብትን የሚያስተጋባ መሆኑን በመጥቀስ ተችቷል። የጋራ መግለጫው በኢትዮጵያና በአውሮፓ መካከል ካለው ታሪካዊ ግንኙነት ጋር የሚቃረን የተሳሳተ አድሎ ያለበትና የጸብ አጫርነት አቋምን የሚያስፋፋ ነው ሲልም ተችቷል። በናይል ወንዝ ተፋሳስ ላይ አስራ አንድ አገራት መኖራቸውን ያስታወሰው ኤምባሲው በሁለቱ አካላት መግለጫ የሌሎች የተፋሰሱ አገራት አመለካከትና ፍላጎት ሙሉ በሙሉ ችላ መባሉን እንደሚያሳይ ገልጿል። የአውሮፓ ህብረት ከግብፅ ጋር ባካሄደው በሁለትዮሽ መድረክ ኢትዮጵያን ዝቅ ለማድረግ መወሰኑ አሳዛኝ ነው ሲልም ወቅሰዋል። ህብረቱ የህዳሴ ግድብን በተመለከተ ከአፍሪካ ህብረት መማር ነበረበት ያለ ሲሆን የአፍሪካ ህብረት በሁለቱ አገራት መካከል የነበረውን ድርድር በማመቻቸት የተካሄዱ ንግግሮች ላይ የነበረውን የታዛቢነት ሚና አስታውሷል። የአውሮፓ ህብረትም ይህንን አጋጣሚ ሚዛናዊ፣ ምክንያታዊ እና ገለልተኛ አካሄድን እንዲከተል ሊያደርገው ይገባ እንደነበረ በመግለጫው አስፍሯል። ኤምባሲው አክሎም የአውሮፓ ህብረት በዓለም አቀፍ ህግ ላይ የተዛባ አመለካከት መያዙን በመጥቀስ ወቀሳ አቅርቧል። የወጣው የጋራ መግለጫም ከናይል ወንዝ ተፋሰስ አገራት የትብብር ማዕቀፍ ስምምነት እንዲሁም የተባበሩት መንግስታት የውሃ ስምምነት እና ህጎች ካስቀመጧቸው መሪሆች ጋር የሚቃረን ነው ሲል ተችቷል። በተጨማሪም ኤምባሲው በመግለጫው ላይ ግድቡ በሚል የተጠቀሰው የኃይል ማመንጫ ታላቁ የኢትዮጵያ ህዳሴ ግድብ የሚል ይፋዊ ስያሜ እንዳለው አስታውሷል። ራስን የመቻልና የአፍሪካን ዳግም መንቃት የሚያንጸባርቀው ይህ ስያሜ ለኢትዮጵያውያን ብቻ ሳይሆን ለአፍሪካ አህጉርም ጭምር ትልቅ ትርጉም አለው ብለዋል። ይህ ከሰሞኑ የአውሮፓ ህብረትና ግብጽ ያወጡት መግለጫ በርካታ ሰዎችን እያነጋገረ ቢሆንም ለግብጽ ግን ሰርግና ምላሽ ሆኗል እየተባለም ይገኛል። የግብፁ ፕሬዝዳንት አብደል ፈታህ አልሲሲ ባለፈው ሳምንት ኢትዮጵያ ባስገነባችው በታላቁ ወዳሴ ግድብ ዙሪያ እጃችንን አጣጥፈን አንቀመጥም፣ ሁሉንም አማራጮችን እንጠቀማለን ማለታቸው ይታወሳል። ይህንንም ተከትለው ከአውሮፓ ህብረት ጋር በመሆን በኢትዮጵያ ላይ ከፍተኛ ጫና ለማሳደር እንቅስቃሴ እያደረጉ ይገኛሉ። የኢትዮጵያ መንግስት በበኩሉ ባለፈው ሳምንት እንዳስታወቀው ከሆነ የውስጥና የውጭ ጠላቶቻችን በአንድነት ተባብረው ጫና ቢያደርጉም ነገር ግን መቼም ቢሆን አያንበረክኩንም ብለዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስ እና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ልከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።